እችን እንፈታታለን። እንደዚህ እንፈትቻታለን፣ ጎሚኗዋን ስለፈታዋትኝ። ሰላም፣ የዲዛይን ዲዛይን ቤተሰቦች፣ እንዴት ሰነበታችሁ? ዛሬ የምሰራላችሁ ቪዲዮ ምንድን ነው? ምላጭ እንዴት ፈተን ምላጩ ማጽዳት ይኖርብናል የሚለውን ነገር ነው። በደንብ ተከታተሉ፣ ትማሩበታላችሁ። ብተስፋ ተስፋ አደርጋለሁ። መልካም ቆይታ። መጀመሪያ እች ቡለናለች። ከስር እንደምታዩት እችኛዋ ቡለን ስፕሪንግ ያለባት አካባቢ ያለችሁ ቡለን ማለት ነው፣ ትልቋ። እችን እንፈታታለን እንደዚህ። እችን ከፈታን በኋላ ከዛ ከላይ መተን አሳያችኋለሁ ማለት ነው። እሺ፣ አሁን ማሳያችሁ ይሄንን። እችን ፈትቻታለሁ፣ የመርፌዋን ማስገቢያዋን እችን ፈትቻታለሁ። ስለዚህ ይሄንን ወደ ላይ ከፍ እናደርገውና ጎሚናዋን ሰለፈታዋትኝ ከዛ በራሱ ከእስረኛው በፈታ ነው የሚስማር ወደ ላይ እንገፋትና፣ ምላሷን እናውጣታለን ማለት ነው። እንግዲህ ይህንን ይመስላል እንዴት ነው ምላሱን ፈተን የምናጸዳው የሚለው ይህ። እንደምታዩት የኔ ራሱ በጣም ቆሽሿል፣ አጽድቼ አላውቅም። ስለዚህ በደንብ መጽዳት ስለሚፈልግ ዘይትም ስለማደረግበት እኔ አሁን ይሄ በጣም ቆሻሻ ከሆነ ከላይ ጥልፉን ያበላሽብናል። ይሄ ቆሻሻ በደንብ ከያዘ ደግሞ ጨርቁን ቆሻሻውን ወደ ጨርቁ ስለሚያመጣብን ይበላሽብናል። እና ጽዳት ያስፈልገዋል በደንብ። እዚህ ጋር እንግዲህ አጽድዴ ጨርሻለሁኝ። ያው በደንብ መለየት ይኖርባቸዋል፣ መርፌው በየትኛው በኩል መሆን እንዳለበትኝ እንዳትዘናጉ። ምክንያቱም ሁለት ቦታዎች ናቸው ያሉት እንደምታዩትኝ። ስለዚህ መርጣችሁ የትኛው እንደሆነ ማረግ ይኖርባችኋል ማለት ነው። ብዙ ቀዳዳዎች ናቸው ያሉትኝ፣ ግን ለመርፌ የሚሆኑት እዚህ ጋር ሁለት ብቻ ናቸው። ስለዚህ እነሱን በደንብ ትኩረት ሰጥታችሁ መግጠም ይኖርባቸዋል ማለት ነው። እንደምታያቸው እንደነዚህ ቀረብ አድርጌ እያሳያቸው ነው። የኔ ይሄኛው ነው። ስለዚህ በዚህ መልኩ በዚህ በኩል ነው እኔ የማደርገው ማለት ነው። እንደዚህ አድርጌ እገጥምና ከዛ መርፌ የሚገባበት በመርፌ ሞክረውና ትክክለኛ ቦታውን ለማግኘት መርፌውን እንደዚህ አድርጌ ሞክረውና እዚህ ጋር ልክ አልመጣልኝም። ትንሽ አስጠጋውና ና ይሄው እንደምታዩት አሁን በትክክል መጥቶልኛል። ይሄው እዚህ ጋር በቃ አሁን ትክክለኛ ቦታውን ይዞልኛል። እንደዚህ አድርጌ እገጥመዋለሁ ማለት ነው። በዚህ ልክ አምጥቼ ቡለኗን አስራትና ሌሎቹን ፓርቶች እገጥማለሁ ማለት ነው። ይሄንን ይመስላል። እንግዲህ ይሄንን ይመስላል። ከዛ በኋላ ይሄንን መልሰን ማስገባት ነው የሚኖርብን። ያው ይህ እዚህን አስተሳሰሩም ቀደም ሲል የሰራሁት ቪዲዮ አለ። እሱ ላይ ገብታችሁ መመልከት ትችላላችሁ። ካላያችሁትም ክሊር እንዲሆንላችሁ እዛም አይታችሁት ከሆነ ሁለተኛ ከምደግም ብዬ ነው መልሽ አሰራዋለሁ። ይሄንን ይሄንን ይመስላል መጨረሻው። ያልገባችሁ ነገር ካለ ደግሞ እንድሰራላችሁ የምትፈልጉት የምሰጡኝ አስተያየትም ካለ ኮሜንት ላይ አስቀምጡልኝ። ለቻናል ላይ አዲስ የሆናችሁ ደግሞ ሰብስክራይብ፣ ላይክ፣ እንዲሁም ሼር አድርጉልኝ ለጓደኞቻችሁ ሁሉ። ስላያችሁኝ አመሰግናለሁኝ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።